እዩኤል እንግዲህ ሰላምን ወጥመድ ውስጥ ለማስገባት ሰላም እሽ እንድትለው ለዶክተሩ ገንዘብ ከፍሎ እናትሽ ውጭ ሄዳ ካልታከመች በጣም አስጊ ሁኔታ ላይ ብሎ ለሰላም ይነግራታል። ሰላምን በጣም ትደነግጣለች። ሰላም ጤና ይስጥልኝ ወዳጆቼና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ሰላማችሁ ብዙ ትርፍሽ በልኝ ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ወንድማማቾችን ያጋደለችው የቤት ሰራተኛ ቀጣዩን ክፍል እዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። አዳዲስ የምትመጡ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ያው ባለፈው ክፍል ላይ ሰላምና ዩኤል ሲጨቃጨቁ የሰላም እናት ፊንት ነቅዛ ነበረ። ከዛም እንግዲህ ከዩኤል ጋር ሆስፒታል ይዘዋት ሄደው ነበረ። ህመሙም በጣም እያበጠ እንደሆነ ይነግራታል። ከዛም ኢዩኤል እንግዲህ ለዶክተሩ ገንዘብ ሰጥቶ ሰላምን እጁ ለማስገባት የህክምናው ወጪ እስከ ሶስት ሚሊዮን ብር የሚጨርስ መሆኑን ለሰላም እንዲነግራት ያደርጋል። ከዛም እንግዲህ ቁጭ ብለው እሷ ህክምናን ካገኘች በኋላ ሰላም አንዴ ውጭ ላገኘች ይፈልጋለሁ የምርመራ ውጤት ስለደረሰ ውጤቱን ልንገርሽ ይላታል። ከዛ እዩኤልና የሰላም እናት ይቀራሉ። እሷም ከዶክተሩ ጋር ውጭ ትወጣለች ማለት ነው። እቤታቸው በር ላይ ሆነ። ከዛ በምን ነበር ተምር ያለው ያልሽኝ ይላታል። እሷም በፋርማሲስት ትሰራለች። ከዛ እንግዲህ ያው የህክምና ባለሙያ እንደመሆንሽ ያው የእናትሽ ህመም ቀላል ቢሆንም ግን ያው ቀዶ ጥገና ለማድረግ በጣም ከባድ ስለሆነ ከዶክተሮች ጋር ተሰብስበን ከውሳኔ ደርሰናል። ይሄም እንግዲህ ውሳኔያችን እናትሽ ውጭ ሄዳ እንድትታከም ማድረግ አለብሽ ይላታል። ምን ዶክተር፣ እዚህ ምንም አይቻልም ስትለው ያው አይቻልም፣ አስቸጋሪ ነው የሚሆነው ቀዶ ጥገና ነው ይላታል። ከዛም እሺ ስንት ብር ይበቃል ስትለው እስከ ሶስት ሚሊዮን ይፈጃል ሲላት በጣም ነው የደነገጠችው። ምን እስከ ሶስት ሚሊዮን! ከዛ እንግዲህ እሷም እሺ ብላ ወደ እናቷ ትገባለች። እናቷ ጋር ጋር ተቀምጣ በሐዘን ተወጣ በቃ ራፋ ግራ ግብት ብሏታል። ከዛም እንግዲህ አክስቷን ትጠራለች ማለት ነው ከዛ አክስቷን ጠርታ እንግዲህ ያው ስለ እናቷ ያለውን ነገር ተነግራታለች። እናቴ ቶሎ ሄዳ በዚህ በሁለት ሶስት ቀን ውስጥ ሄዳ ካልታከመች እናቴ ትሞትብኛለች፣ ስለዚህ ክሱን እንድታነሽልኝ ነው ቤቱን አትይዤ ተበድሬ እናቴን አሳክማለሁ ስትላት፣ እናትየዋ አክስትየዋ በፍጹም ይሄማ ሊሆን አይችልም፣ ስለዚህ በብድርም ሆነ በምን ሌላ ሰው ጠይቂ እስላታለች። ማንንም ላጠይቅ አልችልም፣ ስለዚህ ክሱን አንሽልኝ ከዛም በኋላ ክሱን ትቀጥ ያለሽ ትላታለች። እንዴት ዩኤልስ እሱን እንደምትይ ገምቼ ነበረ። እኔ እሱን አልፈልግም እንደማልፈልግ ደግሜ ደጋግሜ ነግሬሻለሁ ትላታለች አክስትዮዋን። በነፃ አላሳክም እያለሽ በነፃ ውጭ ወስዶ የሚያሳክም እያገኘሽ እንዴት ነው? ክሱን አላነሳም ባይሆን በዙሪያ ያለውን ሰው ጠይቄ እነግርሻለሁ ትላታለች አክስቴሽ። እንዳትረሽ አንቺም ጠይቂ እኔም ጠይቃለሁ ትላታለች ማለት ነው። ከዛም ወደ ቤት ትገባለች እዩኤልን ከዛ ሰላም፣ ምንም አታስቢ ሁሉን ነገርን ያስተካክላሉ ፕሮሰሱም አሁን ይጀመራል ትላለች። እሷም በፍጹም ያንተን እርዳታ አልፈልግም ትለዋለች ማለት ነው። ከዛ እንግዲህ ቢኒና ሀናን ቁርስ እየበሉ ሀናን ላጉርስ ትለዋለች። አይ በእጄ እየበለ ምክንያት አይ እኔ እየተጎራረሱ መብላት ነው የለመድኩት ትለዋለች። እሱም እሺ ይሄን ብቻ ይላታል። እሷም ታጎርሰዋለች። ከዛ እንግዲህ ስለ ሰላም ያወራሉ። ከዛ እሷ ስለ ሰላም ጥርጣሬ የሚፈጥር ነገር ስትነግረው በፍጹም እንደዚህ እንዳትናገሪ እንዴ፣ ስቲ መስማት አልፈልግም፣ በቃ በፍጹም ይሄን አታደርገውም ይላታል። እሷ ብዙ ነገር ትቃበጣጥርለታለች። እሷ ቆይ ለምን ምን አድርጊያት ነው እያለች ራሱን በጥያቄ ያጠድፋል። ከዛ እንግዲህ ሰላምን ያው ያገኛት ይወጣል። ሰላምም ታገኛለች። ከዛ በቃ እኔ ማንንም ምንም አልፈልግም ብቼ ነው መሆን የምፈልገው እባክህ ተወኝ ብላ ከመኪና ትወርዳለች ከዛ በጣም ግራ ይገባዋል ቆይ ምን ሆና ነው ምን አድርጌ ነው ያለውን ነገር ሳትነግሪኝ አለቅሽም አልተውሽ መቼም ልተውሽ አልችልም ይላትና መልስ ይሰጣታል ከዛ እሷም ትሄዳለች አሁንም እንግዲህ ከዛ አሃናን ጋር መጥቶ እሷ እኮ ምንም ነገር ካንተ ጋር ማውራት ማልፈልግ ነው ምትል ቆይ ምን አድርጌያት ነው ምን ሆና ነው እሷ እንግዲህ ቆየ ይልጋ መሆን ግልጽ በግልጽ እኮ ነግራሃለች አንተ አልገባህም እንጂ። ከዚህ በፊትም ብር እንዲሰጥ ያደረገችው እሷ ነች። ስለዚህ በዚህ ምክንያት አንተ በብር ምክንያት ከሄድ ከራሷ ራሷን ነፃ ለማድረግ ስለምትፈልግ ነው። በቃ ዝም በይ ሃና፣ እንደዚህ አትበይ። በፍጹም ጥርጣሬ የሚ ስለሷ የሚያጠራጥር ነገር እንድትናገር ያልፈቅድልሽም ብሏት ጥሏት ይሄዳል ማለት ነው። ከዛ እሷም እንግዲህ አና ደስ ይላል እንዴ አንተ እኮ እኔ እኮ እንደውም ከአንተ ጋር ብትሆን ደስ ይለኛል አንተ መልካምና ጥሩ ሰው ነህ እንደውም ባልቀደመችኝ እያልኩ ነበረ ምነው ባትቀድም ይኖሩ እያልኩ ነበረ ትለዋለች እሱም ጥላቂ ይተለ ማለት ነው በድጋሚ ከዛ አሁንም ሊያገኛት ይፈልጋል እሷም ያለውን ነገር ታወራዋለች ማዘርስ እንዴት ናት ምናምን ሂዳ ገና ናት በቃ ብቻዬን ትሆኛለች እኮ አይደል እንዴት ነው ብቻዬን የተፈጠረውን ነገር ንገሬ ምንም የምነግርህ ነገር የለም። በአንድ ስልክ በአንድ ጀንበር ያለኝን እምነት ሁሉ በልተዋል፣ ለዛውም ከሌላ ሰው በሆነ ብላ ጥላው ትሄዳለች። ከዛም ግራ ይጋባል። ወደ ቤት ሲመጣ ሀናን ስልክ እያወራች ነበረ። ከዛ ከማን ጋ ነው ምታወሪ? አይ ሰላም እኮ እናትየዋ ውጭ ሄዳ እንደ ሶስት ሚሊዮን ብር ምናምን ተጠይቃለች ስትለው፣ በጣም ይደነግጥና ወደ መኝታ ክፍል ይገባል። መኝታ ክፍልም ገብቶ ሰላም ጋር ይደውላል። ሰላም፣ በጣም ይቅርታ፣ እኔ እኮ ይህንን አላወቅኩም፣ ለማንኛውም አትጨነቂ ይላታል። ከዛ እናትሽም ይጠቀማሉ፣ ሁሉም ነገር ይስተካከላል ይላትና ይደውላታል። እሷም እንግዲህ አሁን ግን መገናኘት አለብን። ያው ባንክ ቤት ሄዶ ብር ሊበደር ቢሞክርም ብሩ መኪናዋ የምትችለው ዘጠኝ መቶ ሺ ብቻ ስለሆነ በቂ ያልሆነም፣ እሱም ግዴታ ዳግምን ማግኘት አለብኝ ብሎ ይወስናል። ከዛም እንግዲህ ጓደኛው ጋር ደውሎ እናታን ዳግ ታየበት የተባለበት ቦታ የት እንደሆነ እንድትነግረኝ ይፈልጋለሁ፣ ግዴታ ማግኘት አለብኝ። ለምንድን ነው ሲለው፣ አይ ስንገናኝ ሁሉንም ነግርሃለሁ ይለዋል ማለት ነው። ከዛ እንግዲህ አሁንም ይወጣል። ሰላም ያንን ስለነገረችው በጣም በጥርጣሬ ውስጥ ራሱን ከቶ ነበረ። ከዛ እንግዲህ ወደ ቤት ይመለሳል ማለት ነው። ከዛ ሰላም እንግዲህ ያው እናት ይታከማሉ፣ መኪና ስልዘጠኝ መቶ ሺህ ብር ብቻ ነው ያሉት ጠቅላላ። ለመሸጥ ደግሞ አንድ ነጥብ አምስት ስለዚህ ቀሪው ደግሞ አንድ ነጥብ አምስት ነው። ስለዚህ ግዴታ ዳጊን ማግኘት አለብኝ፣ ደግሞ አገኘዋለሁ። እናትሽም ይታከማሉ፣ አንቺ አትጨነቂ ስትላት፣ በቃ ተው፣ እኔ አንተንም እርዳታ ያንተንም ገንዘብ አልፈልግም ትለዋለች። ከዛ ቆይ፣ ለምንድን ነው እንደዚህ የምትይው? ለማንኛውም መጀመሪያ እናትሽ ይታከሙ፣ እናትሽ ሄዳ ከዛ ሁሉም ነገር በሂደት ይሆናል። እምነቴን እኮ በአንድ ስልክና በአንድ ቀን ቀይረዋል ከሌላ ሰው በሆነ ስትለው ጥሎ የዛኔ ቀጥታ ወደ ሀናን ጋር ይደውላል። እሷም ጥላው ትሄዳለች። ሀናንም እቤት እንደሆነች ትነግረዋለች። ቤት ይሄድና ሀናንን ስልክሽን ስጭኝ ይላታል። ስልክን ለምን እኮ ስልክሽን ስጭኝ አምጪ ይላታል ማለት። ከዛ ስልኳን ይቀበልና ስልኳን ሲፈትሽ ከእናትየዋ ጋርም ትደዋወላለች፣ ከእዩኤል ጋርም ትደዋወላለች። ከእናትሽ ጋርም ትደዋወያለሽ፣ ከእዩኤል ጋርም ትደዋወያለሽ እኔ እኮ አልደወልኩም፣ እነሱ ናቸው የደወሉት። ስዬ ትን ተባታች በጣም እየደነገጠች ያል ቀጥታ ወደ ቪዲዮ ይገባል። ቪዲዮ ላይ ሲገባ እንግዲህ አጓጊ ሁኔታ ላይ ሆኖ ተፈጽሟል። ቀጣይ ክፍል ይዤላችሁ እመጣለሁ። እስከዛ ጨርቆ